በመቀሌ ከተማ ከ17 ሺህ ሊትር በላይ ነዳጅ ተደብቆ መገኘቱን የከተማዋ ምክትል ከንቲባ ገለጹ። ምክትል ከንቲባው አቶ ኤልያስ ካሳይ ዛሬ በሰጡት ጋዜጣዊ መግለጫ በከተማው ውስጥ ያለውን የሸቀጦች ዋጋ መናር በተመለከተና ገበያውን ለማረጋጋት የታሰበውን እርምጃ አስመልክተው ማብራሪያ ሰጥተዋል። በንግግራቸው የዋጋ ማጭበርበርና ሕገወጥ የንግድ እንቅስቃሴ ለመቆጣጠር ግብረ ኃይል ተቋቁሞ እየሰራ መሆኑን ጠቅሰው ከሚመለከታቸው አካል ጋር ባደረግነው ዳሰሳ በከተማዋ የአቅርቦት ችግር የለም፣ በቂ አቅርቦት አለ፣ አሁንም እየገባ ነው ብለዋል። ይሁንና አንዳንድ ነጋዴዎች ን ብለው እቃዎችን በመደበቅ እጥረት በሚፈጠርበት ጊዜ የዋጋ ጭማሪ ያደረጉ መሆናቸውን አስረድተዋል። በተደረገው ድንገተኛ ፍተሻ በአንድ ሳምንት ውስጥ 12500 ሊትር ናፍጣ፣ 3496 ሊትር ቤንዚን እና 1800 ሊትር ነጭ ጋዝ መገኘቱን የገለጹት ምክትል ከንቲባው ይህን ድርጊት በፈጸሙ ላይ አስተዳደራዊ እና ህጋዊ እርምጃ እንደተወሰደባቸው አስረድተዋል። በዚህም ተግባር ላይ የተሳተፉ ስድስት ነጋዴዎች በቁጥጥር ስር መዋላቸውን ገልጸው እንዲህ አይነቱ እርምጃ እንደሚቀጥልም አስታውቋል። ይህ በእንዲህ እንዳለ ከመጋቢት አምስት ቀን ጀምሮ ወደ መቀለ ምንም አይነት ነዳጅ እንዳልገባ የገለጹ ያልደረሱ ምክትል ከንቲባው ጨምሮ ይህን ችግር ለመፍታት በጊዜው አስተዳደሩ አመራሮች ጥረት እየተደረገ ነው ብለዋል። የትግራይ ንግድና ኤክስፖርት ኤጀንሲ ከመጋቢ 6 2017 ዓ.ም ጀምሮ በክልሉ የነዳጅ አቅርቦ መቋረጡን የሚገልጽ ደብዳቤ ለነዳጅ ኢነርጂ ባለስልጣንና ለንግድና ቀጠናዊ ትስስር ሚኒስቴር ቢልክ ባለስልጣኑ በክልሉ የነዳጅ አቅርቦ መቋረጡ እንደማያውቅ አስታወቀም። የነዳጅ እና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር፣ የነዳጅ ዘርፍ ኃላፊ አቶ ዲበር ፏፏ ለሪፖርተር እንደገለጹት ባለስልጣኑ በትግራይ ክልል ነዳጅ እንዲቋረጥ ምንም አይነት ምክንያት የለም ብለዋል። ባለስልጣኑ ባለፈው ሳምንት ባለሙያዎችን በመመደብ አዳዲስ የነዳጅ ማደያዎችን ሆነ የበፊቶቹ በቀልጣፋ ሁኔታ እንዲሰሩ ማድረጉን በክልል የነዳጅ መቋረጥ የሚገልጽ ደብዳቤ እንዳልደረሰው አክለው ገልጸዋል። በኢትዮጵያ የእስራኤል አምባሳደሩ ዶክተር አብርሃም ንጉሴ ተወዳጁና ዝነኛውን አርቲስት ቴዎድሮስ ካሳሁን በዛሬው ዕለት አነጋግሯል። በውይይታቸው ለእስራኤልና ኢትዮጵያ ጥልቅ ታሪክና ባህል ትስስር ያላት ጥንታዊ ሀገራት መሆናቸውን ጠቅሰው በኪነጥበብና በሙዚቃ ዘርፍ በጋራ መስራት፣ የባህል ትስስር ለማጠናከር የሚያስችሉ ጉዳዮች ላይ ምክክር አድርገዋል። ኢትዮጵያና ኬንያ በሚዋሰኑ በኩርክ ቀበሌ ቅዳሜ መጋቢት 13 ቀን 2017 ዓ.ም ምረት በተከሰተ አዲስ ግጭት አራት ኢትዮጵያውያን መገደላቸውና ሶስት ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት ለአዲስ ስታንዳርድ ገረጹ። ለደህንነታቸው በመስጋት ስማቸው እንዳንጠቅሰው የጠየቁት አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በዕለቱ የወረደው ወጣቶች ለቅኝት ወደ ኩርክ ሲጓዙ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን ተናግረዋል። በደቡብ ኦሞ ዞን ዳሰነች ወረዳ ዋና የመንግስት ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የአራት ሰዎች ህይወት ማለፉን ለአዲስ ስታ ለአንዳንድ ተናግረው ሶስት ሰዎች ቆስለው ኦምራት የጤና ጣቢያ ገብተው የሕክምና ክትትል እየተደረገላቸው ይገኛሉ ብለዋል። በደቡብ ኮሪያ ደቡብ ምዕራብ አካባቢ በተነሳ የሰደድ እሳት አራት ሰዎች ሲሞቱ በሺዎች የሚቆጠሩ አካባቢያቸውን ጥለው ተፈናቅለዋል። እሳቱን ለመቆጣጠር ወደ አካባቢ ዘጠኝ ሺ በላይ ባለሙያዎችና መቶ ሀያ ሄሊኮፕተሮች መላካቸውን የደቡብ ኮሪያ ባለስልጣናት ገልጿል። ሰደድ እሳቱ ከዋና ከተማዋ ሲወል ሶስት መቶ ኪሎ ሜትር ርቃ በምትገኘው ሳንቾንግ የተነሳ ሲሆን የሞቱ አራት ሰዎችም አደጋውን ለመቆጣጠር የተላኩ ሰዎች መሆናቸው ተዘግቧል። ሰደድ እሳቱን ለመቆጣጠር ደረቅ ቦታ መሆኑና ነፋሻማ መሆኑ እንዳስቸገራቸው የተገለጸ ሲሆን እስካሁንም ከአንድ ሺ አራት መቶ ስልሳ አራት ሄክታር በላይ መሬት ተቃጥሏል ተገኝተዋል። በሲዮንግ በተነሳ የሰደድ እሳት ደግሞ ከ6800 ሄክታር በላይ የተቃጠለ ሲሆን ከ2700 በላይ ሰዎች ከቦታው እንዲለቁ ተደርገዋል። ከ162 በላይ ሕንጻዎች መቃጠላቸው ተዘግቧል። እንደ ሳንቾንግ አስተዳዳሪዎች ከሆነ 70 በመቶ የሚሆኑ የሰደድ እሳት በቁጥጥር ስር የዋለ ሲሆን መንግሥትም እሳቱ በተከሰተባቸው አካባቢ የአደጋ ጊዜ አዋጅ አውጇል።